ሰበር ልዩ መረጃ ዛሬ እዘነን የሴት ፋኖ ዛሬ እርምጃ ተወስዶበታል። መንግስት ያቀርቡ የሰላም ጥሪ እንግዲህ አሻፋሪ ይባሉት ዛሬ በልዩ መረጃ ላችሁ ቅርብ ያሉ እስከ ፕሮግራሙ ፍጻሜ ከኔ ገብራችሁ ተቆይዙ ዘንድ በአክብሮት እንጠይቃለን። ቀጥታ ወደ መረጃችን ነው የምናልፈው የምንመለከታት እህት ሴች እንግዲህ በለጋ እድሜዋ ዛሬ ህግ የማስከበር ዘመቻ ውካት በተወሰዱት ውስጥ ከፋኖ ጋር ወግን አብራ አስተዋጋ የነበረው እንዲሁም ደግሞ የፋኖ ሰልጥና አብራ ግንባር ተሰልፎ የነበረው ከጓዶችዋ ጋር እስከመጨረሻው እርምጃ ተወስዶ በተደምሳለች ማለት ነው ዛሬ ጥቅምት አራት ሁለት ሺ አስራ ስምንት ዓ ም ልዩ ቦታው በጎጃም አዲስ ቅዳም ተብሎ በሚታወቀው በዛሬ ንኳ እንኳ ሰ ተሰብስበ ባደረጉበት መንግስት ህግ የማስከበር ዘመቻ አጠናክሮ በወሰደው ይቺ የምንመለከታት እህትን ጨምሮ ተሸኝቷ ማለት ነው። በጣም ከሚገርመውና ከሚገርመው ይህችን ጣፈንታ ያለ ድሚዋ እንድትቀጭ እያደረጉ ሞራል በመስጠት እንግዲህ ሴቶችንም ወደዚህ ትግ ትግል እያስገቡ ይገኛሉ። አጅሬ አቶ ዘሚ ደግሞ ጫካሽ ተሸጉጦ እንግዲህ የደሃ ልጅ እያስጨርሳን ጠበቅ ሲል ደግሞ ወደ ኤርትራ ይፈረጥጣል። ሰሞኑ እንደተመለከት ነው ወደ ኤርትራ እንዳቀና ስሰርችላቸኋሉ። እንግዲህ እነዚህ ምስኪን የደሃ ልጆችን እያስጨርሰ ይገኛል። በዚህም በዛሬው ዕለት በተወሰደው እንግዲህ የምንመለከታት እህት ጣፈንቷ እስከ መጭር ተሸኝታለች። ሙሉ ቪዲዮ በተመለከተ ይዤላቸዋለሁ እሷ ጋ በእንቅስቃሴ በተመለከተ ማለት ነው። በአዲስ ነው ፔጁን የከፈቱ እንደገና እዚህ ዩቲዩብ ላይ ያለውን ፔጅ ብትጫኑት ቀጥታ ወደ ፌስቡክ ባለው ፔጅ ይወስዳቸዋል ማለት ነው። ከዚህ በፊት የከፍቶ የመጀመሪያ ወደ ፔጅ ስለ ስለቀየሩት ሊንኩ ብትጫኑት ቀጥታ ወደዛ ያማራቸዋል። እዚሁ ጋር እየዘን ቀጥታ የምናልፉ፣ በተመሳሳይ መልኩ በዚሁ በሰሜን ሜጫ ልዩ ቦታው ወተታ አባይ ተብሎ በሚታወቁ በርካቶች ተሸኝቷል። እንዲሁም በደህንነት ለፋኖ መረጃ ሲያቀብል የነበረው እንዲህ የምንመለከተው ገቢ ተደርጓል በወር ስድስት ሺ ብር እየተከፈለው መረጃ የሚያቀብል ሲቪሊያን በመሆን የደህንነት ስራ ሲሰራ የነበረ እንግዲህ ያስ ቅብ ጥርጥሩ በመውጣት ስድስት ሺ ብር እየተከፈሉኝ የደህንነት አገልግሎት እንደሚሰጥ ቃል ሰጧም ማለት ነው። ገቢ ተደርጓል። በርካቶች ባይዞ ተሽኝተዋል። በርካቶች ስለዚህ ያን ሁሉ ፔጅ ላይ ፌስቡክ ላይ ያስቀምጭላችኋሉ ማየት ትችላላችሁ ማለት ነው። የሚያስፈልገው ሰላም ነው። ከጦርነት የምናተርፍ ትርፍ የለም። ሌላው ብዙ በርካታ መረጃዎች አሉ። ህወሓትም እየፈረሰ ይገኛል። ዛሬም በትናንትና የጀመረው ተቃውሞ ሰልፍ ዛሬም አድማሱን አስፍቶ ቀጥሎ ውሏን። የመፍረስ ጉዳይ ታደሰ ወረደ እስካሁን ድረስ መግለጫ የሰጠ የለም። እንዲሁም ደግሞ መቀሌን እንደለቀቀና እንደወጣ መግለጫዎች እየወጣ ይገኛል። እንዲያውም ኤርትራን ለቆ ሊወጣ ይችላል ማለት ነው። ማለት ትግራይን ትግራይን ለቆ እንግዲህ ወደ ኤርትራ ሊሸጉጥ ይችላል ማለት ነው። ሀይኮት በይዞ የጠፍን ተዋን ፈርሶን። ባጭሩ ይህ አድማሱን አስቶ በዛሬ ሁለትም፣ አጉላህ፣ ሀውዜን፣ አዲግራት እና ውቅሮ በተባሉ አድማሱን አስቶ በነዚም ተቃውሞች ሰልፎች ውሏን መንገድም ዝግ ነው። ይሄ የህወሓትን እንቅስቃሴ መቶ በመቶ እያወገዙት ይገኛሉ ማለት ነው። የህወሓት እጣ ፈንታ የመጨረሻው እንግዲህ ግባ ከመሬቱ እየተፈጸመ ይገኛል በራሱ በልጆቹ ማለት ነው። ይህ የሆነበት ባዚ በርካቶች እየፈረሱ ወደ ነጻ መሬት ትግሪ እየተቀላቀሉ ይገኛሉ። ይህ የተቀላቀለውም ሰላማዊ ሰልፍ ከህዝቡና ከህዝቡ ጋር በመሆን ህወሓትን እያወገዘ ይገኛል። በትናንትናው ዕለት መቀሌ ላይ የታደሰ ወረደ ጽፈት ቤት ቢሮ ገብተው እንግዲህ ሙሉን እንደ እሱ እንደሌለም ነው መረጃው የሚያመለክተው ምን ያህል እንግዲህ የህወሓት እጅ እየፈረሰ መሆኑ በግልጽ የሚያሳይ መልኩ ነው። ምክንያቱም ሰላሳ ዓመት በላይ እንግዲህ ሲያርድ ሲገዘ ጊዜ የኖረ የትግራይ ነው ወጣትና ወጣት አንድ መሬት ጠብ የሚል ጥቅም ሳይሰጠ የኖረ አሁንም አልበቀው ብሎ በትግራይ ወጣት እየነገደ የሚገኘ ነው። ዛሬ ግን ግባ ከመሬቱን እያገኘ ይሆናል ማለት ነው። ከዚህ ጋር የዘን ቀጥታ የምናልፈው አሁን የወጣ መረጃ አለ በጣም የሚገርም በተለይ እሁድ ለት የሰጠችው ግብጽ መግለጫ አለ። እሱን በተመለከተ ደግሞ የኢትዮጵያ መግለጫ ሰጣለች። በጣም የሚገርም ጉዳይ ነው። የኢትዮጵያ ግብጽ በቀኝ ግዛት ዘመን አስተሳሰብ ተጠምዳለች ስትል የከሰሰችው የካይሮ ዘመቻ የናይል ትብብርን ያዳክማሉ በማለት አስጠንቅቃለች ማለት ነው። ይህን መግለጫ የሰጠችው ኢትዮጵያ ነች። የሰጠችበትም በተለይ እሁድ ለት በሰጠችው መግለጫ ነው። ይህን ያለችው ኢትዮጵያ አርሲሲ የግብፅን የውሃ ጥቅሞች ለማስጠበቅ ሁሉንም አስፈላጊ እርምጃ ትወስዳለች ሲሉ መግለጻቸውን ተከትሎ ነው ኢትዮጵያ ይህን መግለጫ እንድትሰጥ ያስገድዳት አስፈላጊ የሆኑ እርምጃ ኢትዮጵያ ልክ ነች። የቀይ ግዛት አስተሳሰብ ምክንያቱም ጠቅላይ ሚኒስትር ዶክተር አብይ ከዚህ በፊት የሰጠው መግለጫ እናስታውሳለን። ውሃ የራሳችን ሲፈስ ለመንፈሰሰ ብለን አንድም ጥያቄ አልጠየቅንም። ነገር ግን ቀይ ባህር የመጠየቅ ነውር የሚሆንበት አንዳችም አይኖር ብሎ የተሰጠው መግለጫ አለ። ስለዚህ በራሳችን ባለቤትነት እንዳናዝ ብሎ የቀይ ግዛት አስተሳሰብ መሆኑ በግልጽ ኢትዮጵያ የሰጠችው መግለጫ እጅግ ብዙ እና ብዙ ፓወርፉል የሆነ ወርድ ነው የተናገረችው። የኢትዮጵያ መግለጫ እጅግ የሚገርም ነው። ስለዚህ በራሳችን በባለቤትነት ህያል ነግር እንዳናዘቀ ግዛት አስተሳሰብ የተጠመደችበትን የሚያመላክት ጉዳይ ነው። ቢሆንም ግን የምታመጠው ለውጥ የለም። እዛቿ ትናንትናም ነበረ፣ ዛሬም አለ። እኛ ወደፊት መረመዳችን እንቀጠላለን። ምክንያቱም ታላቁ የህዳሴ ግድብ ሲጀመር ዛቿ እስካሁን ድረስ እንደቀጠለ ነው ግን ጠብ የሚል መሬት የወረደ የምታመጣው ምንም አንዳችም ለውጥ አይኖርም። ሌላኛው ጉዳይ ዜና ሹመት የተሰጣለ አቶ ሳንዱክ ካን ደበበ የኢትዮጵያ ኒውክሊየር ኃይል ኮሚሽን ኮሚሽነር ሆኖ ተሾመዋን። መልካም የስራ ዘመን እንዲሆንላቸው እንመኛለን። መሾም ሳይሆን መስራት ይሁንለት ዘንድ እንፈልጋለን እንመኝለታለን ማለት ነው። በርካታ ተሹሞች አሉ። የተሾሙበትን ደግሞ በአግባቡ ለሕዝብ ማገልገል አንዱ የቅንነት መገለጫና የሀገር ወዳድነት መገለጫ ነው። ለዚህ ሁላችንም በተሰማራንበት የስራ ዘርፍ በቅንነትና በታማኝነት ከሰራን የማንቀይርበት ሀገር የማንቀይርበት አንዳችም ነገር አይኖርም። ብዙቻቸው ሀገራችን እንዳትቀይርና እንዳንቀይር ከማያደርገው በርካቶች በታማኝነት በቅንነት ህዝብን አለማገልገል ነው። ለራሳችንም ለህሌናችንም እረፍት የማይሰጥ ነገር ነው፣ በዚህ አለመስራት። ስለዚህ ውዲ ቻና ቤስፍ ተከታታዮች ዛሬ በልዩ መረጃ እጅግ ከሚገርሙ የሴት ታጣቂ ና የሴት ፋኖ የመጀመሪያ ጊዜ በይፋ ከተመለከትናት አንዷ ይቺኒስት በአዲስ ቅዳም በጎጃም ማለት ነው እጅግ እርምጃ ተወስድባታል። ስለዚህ ሌሎችም ከዚህ ከማስተዳደሪያ ከመስጠት ተቆጥበን መንግስት ያቀረበለኝ ሰላም አማራጭ ብንጠቀም ህይወታችንም እናራዝማለን ለአካባቢያችንም ሰላም እንዲ ሰፍን ትልቅ አስተዋጽኦ እናደርጋለን። በሶሻል ሚዲያ የምናደርገው ጭሆት የትም አያሻግርም፣ የትም አያዛልቅም። ህዋትም ትናንትና ሲያርድ ሲገዘግዝ ኑሮ ያመጣው ለውጥ የለም። በግልጽና በግልጽ ትናንት የጀመረው ተቃውሞ ዛሬም አድማሱን ሰፍቶ ቀጥሎ ውሏን። ስለዚህ ውድ ቻና ቢሰቦች ለሰላማችን በማስጠበቅ ለሰላም እንስራ። ደግሞ ልንገራችሁ፣ መቶ ጊዜ መቶ የሚመጣ ለውጥ የለም። ኢትዮጵያ ወደፊት ትራመዳለች። እነዚህ በሰፈር የሚጮሁ ጮኸዎችም ከጊዜ በኋላ ይሰበሰባሉ አለም ይጠፋሉ። ይሄ ነው የሚያሳየው። ይህን የሚያደርጉት ግን የሚያስጨሱ ትንሾች ጥቅመኞች ናቸው። ልክ እንደነ ዘመን ዘካሴ አይነቶች። ለምን እንደዛ ምልበት ምክንያት ይህች ታዳጊ የጣፈንቷን እንዲጨልም ካደረጉት በነሱ ተነሳሽነት የሴት አርበኛ የሴት ጀግና በደማቅ አርማ በደማ ጽፋለች ምናምን ይሄ አይጠቅሙም። ይሄ ሶሻል ሚዲያ መለጠፍ ሀውልት ብታቆም በወርቅ ሀውልት ብትሰራ አይጠቅምም። ሀውልት ሀውልት ነው የሚያመጣው ለውጥ የለም። የሚሰራ ነው ለውጥ የሚያመጣ። ስለዚህ ወደ ሰላማችን ፊታችን አዙረን ለልማት እንዘጋጀው። መልካም ምሽት እንዲሆንላቸው ከወዲህ ተመኘው። በሌላ ቪዲዮ ተመልሰን እስክንገናኝ መልካም ቆይታ።